ሰላም ውድ የቻናላችሁ ቤተሰቦች እንዴት አላችሁ? ዛሬ ይዘንላችሁ የመጣ ነው ሂያ አፕሊኬሽን ላይ እንዴት አድርገን ልጆችን ሆስት ወይም ኤጀንት አድርገን እንደምንመዘግብ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ይህ ቪዲዮ ከተመቻችሁ ላይክ ሸር አድርጉ። አሁን ወደ ቪዲዮ። እሺ፣ ልክ ሂያ አፕሊኬሽንን ልክ በዚህ መልኩ እንከፍታታለን። እንደዚህ ከከፈትናት በኋላ እዚሽ ጋር ሩም ሜሴጅ፣ እና ሚ የምትላለች እኛ አንድ ጊዜ ሚ የምትሏን እዚህ ጋር እንነካለን እሷን ከነካን በኋላ ልክ ይሄ ይመጣልናል። ይህ እንደመጣልን እዚጋ ሆስ ሴንተር ምትላለች እችን አንድ ዜን እንነካለን ልክ ሆስት ሴንተር እንደነካችሁ ይሄ ይከፈትላችኋል። ይህ ከተከፈተላችሁ እንደምታዩት እዚህ ጋ እላይ ላይ የእናንተ ስም ይኖራል። እዚህ ጋ አብሪሽ ኮይን ሴለር የሚላለ ይሄ የራሴ ስም ስለሆነ ነው። እዚህ ጋ ደግሞ ማይ ሆስት የምትላለች እያት። እዚህ ጋ ማይ ሆስት የምትላለች፣ እዚች ጋ ደግሞ ማይ ሰብ ኤጀንት የምትላለች። ስለዚህ እናንተ ልጆችን መመዝገብ ከፈለጋችሁ በእናንተ ስር ሆስት አድርጋችሁ መመዝገብ ብትፈልጉ የእነሱን አይዲ ታመጡ እና እዚህ ጋር ማይ ሆስት የምትለው ጋር ኢንቫይት የምትላለች፣ እሷን አንድ ዜ ትነካላችሁ። እሷን ከነካችሁ በኋላ ልክ እዚህ ጋር ፕሊስ ኢንተር ሜምበር አይዲ የምትላለች፣ እሷን አንድ ዜ ትነካላችሁ። እሷን ከነካችሁ በኋላ የያዛችሁትን ወይም ኮፒ ያደረጋችሁትን የያዛችሁን ወይም ኮፒ ያደረጋችሁትን አይዲ ያመጣችሁ እዚህ ጋር ፔስት ሉታላችሁ። ለምሳሌ እኔ የራሴ ጽፌ ላሳያችሁ፣ 110499 ከዛም በኋላ እዚች ጋር ከመጣላችሁ ከጻፋችሁ ወይም ፔስት ካላችሁት በኋላ እዚች ጋር የሰርች ምልክት አለች ያት፣ እዚች ጋር እሷን አንድ ዜ ትነኩታላችሁ። ልክ አንድ ጊዜ ስትነኩት ይህ ይመጣላችኋል። ይስሙ የልጁ ስም ይመጣላችኋል። ልክ የልጁ ስም ሲመጣ እዚች ጋ እንደምታርሽ ላይ ስሙን አንድ ጊዜ ነካ ታረጉታላችሁ። ልክ ነካ እንዳረጋችሁት ኮንፊርም የምትል ትመጣለች። እሷን አንድ ዜ ኮንፊርም ትሉታላችሁ። ልክ እንደዚህ ኮንፊርም ካላችሁ በኋላ ምን ታደርጋላችሁ? ልጁ ደግሞ እናንተ ጨረሳችሁ፣ መዘገባችሁ ማለት ነው። ግን ልጁ አክሴፕት ማለት አለበት። እናንተ የምትመዘግቡት ልጅ ልክ እንደዚህ ሚጋ ይመጣና ከዛ ሆስት ሴንተር የምትለው ጋ ይመጣል። ልክ እንደመጣ ቀጥታውን ወዲያውኑ እዚች ጋር የእናንተ የላካችሁለት ራይት ወይም ኤክስ እንዲል ይጠይቀዋል ማለት ነው። ከእናንተ የላካችሁለት ስም አለ፣ የኤጀንቱ እንትን ሆስት የመሆኛ እሱን አንዴ ወይ ኤክስ በለው ይላል፣ ወይ ራይት በለው ብሎ ያመጣልታል። ልክ ራይት እንዳለው ልክ የእናንተ ጋር ሚሴጅ ይደርሳቸዋል። ተዛም በኋላ ይሄኛው ባክግራውንድ እንደምትመለክቱ ይሄኘው ይከፈትለታል ማለት ነው። እንጂ አንድ ልጅ ገና እንደመጣ ይህኛውን ባክግራውንድ አይከፈትለትም ሆስት ወይም ኤጀንት ሆኖ ካልተመዘገበ ማለት ነው። በዚህ አይነት መልኩ ሆስቶችን መመዝገብ ትችላላችሁ። ሆስት ሴንተር ትገባላችሁ ከዛ እዚህ ጋር ኢንቫይት የምትላለች ሆማይ ሆስት ኢንቫይት የምትሏን እሷን ትነካላችሁ ከዛ ቀጥታ አይዲውን ታስገባላችሁ አይዲውን ካስገባችሁ በኋላ የስሙን ነክታችሁ ኮንፊርም ማለት ነው ከእናንተ የሚጠበቅ ተዛ ልጁ ደግሞ ልክ ሆስት ሴንተር ይገባል። ኮስት ሴንተር ከገባ በኋላ እናንተ የላካችሁለትን ራይት ሲላት በትክክል በእናንተ ውስጥ ሆስት ሆኖ ይመዘገባል ማለት ነው። ከዛ ኤጀንት አድርጋችሁ ለመመዝገብ ከፈለጋችሁ ደግሞ ኤጀንት ለመሆን መጀመሪያ ቅድሚያ እናንተ ቢዲ ሊኖራችሁ ይገባል። ቢዲ ካላችሁ እዚች ጋር ቢዲ ሴንተር የምትል ትከፈትላችኋለች። ቢዲ ካላችሁ ከሌላችሁ ደግሞ እኔጋኑ እና ማናችሁም ብትሆኑ እኔጋኑ አብሬሽ ኮይን ሴለር ወይም ልክ እዚህ ጋ ሩሙን ተመልከቱት ይሄው እዚች ጋ የምትመለከቷት ብቻው ነች እላይ ነው የምንወጣው እንደ አጋጣሚ ቫይራል ላይ ነው ያለ ነው ቀጥታ እችን ነክታችሁ መምጣት ትችላላችሁ አለበለዚያ ምን ታደርጋላችሁ መሰላችሁ አይዲውን ወይም እላይ ልክ የሰርች ምልክቷን ትነኩና አይዲዮን አይዲውን ትጽፋላችሁ አስራ አንድ ዜሮ አራት ዘጠና ዘጠኝ ብላችሁ ልክ እንደዚህ ሰርች ስታደርጉት ይሄው እንደዚህ ይመጣል ቀጥታ ነክታችሁ እኔ ጋር መጣችሁ ቢዲ? ከእኔ መቀበል ትችላላችሁ። ተዛ ኤጀንቶችን መመዝገብ ትችላላችሁ። ቢዲ ከተቀበላችሁ በኋላ ሚ የምትለው አንድ ትነኩና ቢዲ ሴንተር የሚል ስለሚመጣላችሁ እሷን አንድ ዜ ትነካላችሁ። ስለዚህ ማናችሁም ቢሆን ቢዲ ሴንተር ኖ ቢዲ ያልተቀበላችሁ ልጆች ካላችሁ እኔ ጋኑ በትክክል ቢዲ እሰጣችኋለሁ ማለት ነው። ልክ እንደዚህ ቢዲ ሴንተር ይከፈትላችኋል ማለት ነው። ልክ እዚህ ጋር ሲከፈትላችሁ እዚህ ጋር ዋሌት፣ ባንክ አካውንት፣ ኢንቫይት ኤጀንት፣ ኢንቫይት ቢዲ። እዚህ ጋር የእናንተ እችኛት አትኖርም። ኢንቫይት ቢዲ፣ ቢዲዎችን ኢንቫይት ለማድረግ እናንተ አችሉም። እኔ ልክ እንደ እኔ ካላችሁ ሊኖራችሁ ይገባል። እሱን ወደፊት ኤጀንት ከሆናችሁ ከዛ ቢዲ ከተቀበላችሁ በኋላ ኢንቫይት ቢዲ የምታደረጉበትን ደግሞ እዛው እኔን አናግሩኝ እንዲኖራችሁ አደርጋለሁ ችግር የለውም እሺ ከዛም በኋላ እናደርጋለን እዚች ጋ ኢንቫይት ኤጀንት የምትላለች አያችኋት እዚች ጋ ኢንቫይት ኤጀንት የምትላለች እሷን አንድ እዚህ ትነካላችሁ እሷን እንደነካችሁት ልክ የልጁን ኤጀንት የምታደረጉትን ሰው አይዲ ታመጡና እዛች ጋር ትጽፋላችሁ ልክ እንደዚህ ይኸው አራት ዘጠኝ ዘጠኝ እንደዚህ አድርጋችሁ ተዛ እዚህ ላይ ሰርች ማድረጊዋለች ሰርች አንድ ዜ ትሏታላችሁ። ልክ እንደዚህ ሰርች ስታደርጓት እዚህ ጋር ስሙ አለች። ልክ ቅድም ሆስቶችን እንደመዘገባችሁት ማለት ነው አይዲውን ትጽፋላችሁ። ተዛ ሰርች ማድረጊዋን ስትነኩ እዚህ ጋር ያለችውን ስሙ ያመጣላችኋል። ስሙን እንዳመጣው ስሙን ነካ ታደረጉታላችሁ። ተዛ ኮንፊርም ማለት ነው ኮንፊርም ስታረጉት ከዛ ልጁ ልክ እንደ ቅድሙ ሆስቶች እንደመዘገባችሁት የት ይሄዳል ሆስት ሴንተር ላይ ይመጣና ልጁ ሆስት ሴንተር ላይ ይመጣና፣ እናንተ የላካችሁለትን ራይት የሚለውን ስሙን አይቶ የሌሎች ልጆችም አብሮ ስለሚላክላቸው አውቶማቲክ ስለሚልኩ ስሙን አይቶ የእናንተን ራይት ብሎ ኮንፊርም ሲለው በእናንተ ውስጥ ኤጀንት ሆኖ ይመዘገባል ማለት ነው። ስለዚህ ልክ ሁሉም ቀላል ነው። ብቻ ሆስቶችን ለመመዝገብ ሆስት ሴንተር ላይ ሄዳችሁ ኢንቫይት ሆስት ኢንቫይት የምትለው አነግታችሁ አይዲውን ጽፋችሁ ቀጥታ ለልጁ ትልኩለታላችሁ ልጁ ደግሞ ሆስት ሴንተር ላይ ገብቶ እናንተ ናይቱ ራይት ካለው ተዛ ኮንፊርም ሲለው በእናንተ ስር ሆስት ይሆናል ኤጀንት ከሆነ ደግሞ ቢዲ ሴንተር ላይ ትገቡና ኢንቫይት ኤጀንት የምትላለች እሱ አነግታችሁ አይዲውን መጻፍና ለልጁ መላክ ነው ልጁ ደግሞ ሆስት ሴንተር ላይ ገብቶ ራይት ሲለው በእናንተ ስር ኤጀንት ይሆናል ማለት ነው ኤጀንት ሆኖ ይመዘገባል ስለዚህ በዚህ መልኩ እናንተ ልጆችን ሆስት ወይም ኤጀንት እያደረጋችሁ መመዝገብ ትችላላችሁ። እስካሁን ድረስ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከኛ ጋር እንዲሁም መስራት የምትፈልጉ ልጆች ካላችሁ አይዲያችንን ጽፋችሁ ቀጥታ መምጣት ትችላላችሁ። ሰርች ባሉ ላይ አይዲያችንን ወይም እዚህ ስክሪኑ ላይ እንደምትመለከቱት አስቀምጥላችኋለሁ። 110499 ብላችሁ ሰርች ብታደርጉ እና እኔ ጋር ብትመጡ እኔ ሆስትም ኤጀንትም እንዲሁም ቢዲ የምሰጣችኋለሁ። ከዛ በባንድ በጋራ እንሰራለን ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሸር አርጉ። እስካሁን ስለነበረን ጊዜ እናመሰግናለን።